ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ባላችሁበት ሰላማችሁ በዘት ይበልልኝ። ዛሬ እንግዲህ በሰራተኛዋ አደይ በክፍል ሀምሳ ዘጠኝ መተናል ማለት ነው። አደይ እንግዲህ ቆረጠችና ወደ ክፍለ ሀገር፣ ገጠር ወደ እናቷ ጋር ሄዳለች ማለት ነው። እንግዲህ ከዛ በፊት ስራ ቀይሬ እሰራለሁ የሚል እንዲሁም ደግሞ ትንሽ ሳንቲም አለኝ፣ ምግብ ቤት በራሴ እንቀሳቀሳለሁ ስትል አንዳንድ አማራጮችን እንግዲህ ስታይም ስታስብም ከሊሊ ጋር ስትማከርም ተመልክተናት ነበረ። ነገር ግን በባለፈው ክፍል መጨረሻ አካባቢ ላይ እነ ሊሊ ጋር ባረፈችበት ታይም ቤት እያስተካከለችና አሬንጅ እያረገች ባለችበት ታይም ኤላ እንግዲህ ወረቀት አምቶ ጠረጴዛ ላይ አስቀምጦ ይሄንን ወረቀት ጥሩ ቦታ ላይ አስቀምጪ በማለት እንግዲህ በማለት እንግዲህ ትእዛዛዟት ነበረ። እንግዲህ አደይም ወረቀቱን አነሳለሁ ብላ ውሃ በብርጭቆ ክልስ አርጋበት እንግዲህ፣ እጅጉን በጣም በሚያሳዝን ሁኔታ ኤላም እንግዲህ ተናዶ አደይ ላይ በጣም በሀይለ ቃል ሲጮህባትም ነበረ። ይህንን ጩኸት የሰማችው ሊልም እንግዲህ ከኪችን ወደ ሳሎን በመሄድ ምን ሆናችሁ ነው በማለት ስጠይቅም ነበረ። አንቺነሽ እንግዲህ ጥሩ ፊት አሳይተሻት እንግዲህ ንብረቴን እንድትታበላሽን ልታወድምብኝ የቻለችው በማለት ኤላ እጅጉን በጣም አደይ ላይ ጮኸባት ማለት ነው። አደይም በጣም ብሷት ክፏት ከፍቷትም ነበርና ወደ እነሱ ሄደችው ያላት አማራጭ ሊልየን አመስግና እንዲሁም ደግሞ ኤላ ትክክል ነው በማለትም እንግዲህ አመስግናቸው። ከዚህ በኋላ ምንም አይነት አማራጭ የለኝም አማራጭ እናቴ ብቻ ናት በማለት እንግዲህ ጉዞዋን ወደ እናቷ አድርጋለች ማለት ነው። አደይ እንግዲህ በክፍል ሀምሳ ዘጠኝ ከእናቷ ጋር ትገኛለች። እናቷም እንግዲህ በስስትና በናፍቆት እጅጉን በጣም አደይ ወደ እነሱ ብርሃን እህቷ እና እናትየዋ እጅግ በጣም ደስ ተሰኝተው እንግዲህ አደይን ተቀብለዋታል። ህልምም ሆኖባቸዋል እምትመጣም አልመሰላቸውም ነበረ። እጅጉን በጣም ደስ ተሰኝተው እንግዲህ ስለአዴም አንዳንድ ነገሮችም ሲጠይቋት ነበረ። ስለ ሕይወቷ አጠቃላይ የሕይወቱ ውጣውረዱን አዴም እንግዲህ ስታጋራቸው ነበረ። እጅጉን በጣም ደስ ተሰኝተው እንግዲህ በፍቅር ታጅበው አንድ ላይ ጥሩ ጊዜና ጣፋጭ ጊዜ እናትና ልጅ እያሳለፉ ተመልክተናል ማለት ነው። እዚህ ጋር ደግሞ እንግዲህ የነባርኮት ቤት እጅጉን በጣም እንደተደናበረ ይገኛል በጣበጡ እንደቀጠለ ነው። ሊዲያ እና እንግዲህ ቤተሰብ በሙሉ አዴ ከዛ ቤት ከወጣች ጀምሮ በራብ እንግዲህ ራብ ሙሽልቅ እያደረጋቸው ነው። ምክንያቱም ሴት ሲበዛ ጎመን ጠነዛ ተብሎ እንደሚተረተው ሆኗል። ብዙ ሴቶች አሉ፣ ግን ነገር ግን ሰርተው መመገብ አይችሉም ማለት ነው። አንዳቸው ከአንዳቸው እየተያዩ የፉክክር ቤት ሳይዘጋ ያድራል እንደሚባለው አንቺ ትንሽና ስሪ አንቺ ስሪ አንቺ ስሪ አንቺ ስሪ በማለት እንግዲህ እጅጉን በጣም ሊዱንና ዴቭን እንግዲህ በረሃብ እንግዲህ ረሃብ ሞሽ ልቅ እያደረጋቸውም ይገኛል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ፍቅር አዴን በጣም በሚያሳዝን ሁኔታ ነበር ከዛ ቤት ያስወጣችው። ለሚሰሙት እንግዲህ እናቴ ንች ሌላ ሰራተኛ ቀይሪ በላይ ነው ብላ እንግዲህ ስትልም ነበር ለእናትየዋ ደግሞ እንግዲህ አዴ አልፈልግም በቃይ ብላ ስራው እንተታወታለች ነው በሚል ነው። እና በውሸት እንግዲህ እጅጉን በጣም የተሞላችና እና በጣም መጥፎ ካራክተር እንግዲህ አሳይታ ነው የምናያት ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ አደይ ብዙ ጣውረድ ፈተናዎች ቢሆኑባትም ነገራቶቹ እንዳሰበችው ባይሆንላትም፣ ለጊዜው እንግዲህ ኑሮዋን ወደ ገጠር እናቴ ትሻለኛለች ብላ እንግዲህ እሷነች ልትረዳኝ የምትችለው ከዚህ በኋላ በማለት በጣም በሚያሳዝን ሁኔታ ወደ እናቷ ሄዳለች። ይሁን እንጂ ገጠር እንግዲህ አባቷ ወደ ከተማ አደይን ፍለጋ እንግዲህ ተሰማርቷል ማለት ነው። እናም እንግዲህ አደይ አባትየው ደግሞ አሁን አደይ ወደ ወደ ክፍለ ሀገር ወደ ገጠር ሄዳለች የሚባለውን ነገር ሲሰማ አባትየውም እንግዲህ ወደ ገጠር መመለሱ አይቀርም። ያኔ ደግሞ አደይ አባቷ ካገኛት ህይወቷ ምስቅልቅል እንደሚል እንግዲህ እሷም ተናግራለች ማለት ነው። እንዲሁም ደግሞ ደመቀም ሲናገር ነበረ ሁሉም እናም እንግዲህ ዴቭ እንግዲህ የሚያውቀው አደይ ሌላ ቤት ስራ መግባቷን ነው። እናም እንግዲህ ወደ እነ ኤላ ቤት በሚሄድም አደይን እንግዲህ ስለ አደይ ሲጠይቅ ነበረ። ሊሊ፣ ወዴት ነው አደይ ስራ የገባችው? እዛ እንድትወስደኝ እፈልጋለሁ ሲልም ነበረ። ኤላም እንግዲህ በጣም አዝናለሁ በማለት የሆነውን እና የተፈጠረውን ነገር ይነግረዋል አደይ ወደ እናቷ እንደሄደች። ሊሊም እንግዲህ ከኤላ ጋር እጅጉን በጣም ተጣልታለች። ጓደኛዬን ለምን እንደዚህ ያልክ? ለምን እንደዚህ አደረጋት? ለምን እንደዚህ ጮህባት? በማለትም ተናዳበታለች። እሱም እንግዲህ እጅጉን በጣም ተጸጽቶም ተመልክተ ነዋል ማለት ነው። እናም እንግዲህ ለአባቴ እኮ ደውዬ ነግሬው ሌላ ቅያሬ አለኝ ይሄ እሱኛው ግልባጭ ነው ብሎኛል፣ ሲልም እንግዲህ ኤላ ተናገረ። እናም ሊሊ ሌላ ግልባጭ እያለ ጓደኛዬን አደይን አስከፋሃት። እሷ እኮ የመጣችው ከፍቷት ነው። እኛን መርጣ እኛ እንሻላ ይሻሉኛል ብላ ነበር የመጣችው። አንተ ግን አደይን ጓደኛዬን አስከፋህብኝ በማለት እጅጉን በጣም ተናዳበታለች። እናም እንግዲህ ኤላም በጣም ይቅርታ ይጠይቃል በተደጋጋሚ። ለእኔ ይቅርታ መጠየቁ ምንም ሊያደርግልህ አይችልም፣ ይሄ ይቅርታ ላደይ ነበር እንጂ በማለትም ስትመልስለት ነበረ። አደይ እንግዲህ ከእናቷ ጋር በገጠር ጥሩ ጊዜ እንግዲህ እያሳለፈች ነው። ናፍቆቷንም የሆድ ሆዷንም ብሶቷንም ብቻ አጠቃላይ በዙሪያ ያለውን ነገር እንግዲህ እያወራችም እየተጫወተችም ተመልክተናታል ማለት ነው። ዴቭ እንግዲህ እጅጉን በጣም ርር ትክን ብሎ ተናዷል። አደይ በኔ ጨክና ቆርጣ ሄደች ሲልም እንግዲህ፣ አንተ ልትንከባከባትና ልትረዳት ከጎኗ ልትቆም ይገባ ነበረ፣ የነዛን የውሸታሞች ልጆች ወሬ ዘክ አደይን እጅጉን በጣም አስከፍታታል በማለት ሊሊ እሳት ጎርሳ ታናግረዋለች ማለት ነው። እናም እንግዲህ ዴቭ እጅጉን በጣም ተሰምቶታል። አዴይ ገጠር በመግባቷ ትታው በመሄዱ በመሄዷ እጅጉን በጣም አዝኖም ተክዞም በጣም ተመሳይቶም ደስታ እርቆት እንግዲህ ተመልክተናል። ሊዲያም እንግዲህ እቻ አዴይ ወዴት ነው የሄደችው? ቆይ ወንድሜን እንደዚህ ደስታ እንድርቀው አደረገች እኮ እያለች ከየርለስናት በነገራችን ላይ እሷም የወንድሟ ነገር አሳስቧት ተመልክተናል ማለት ነው። በሌላ በኩል ደግሞ ቤዛ እንግዲህ ለባርኮት ስለ አራጣው ጉዳይ እያወራችው ነው። ባርኮትም ሊሊ ባለፈው ስላስጠነቀቀችው ወንድምሽ የታሰረውን ሄጄ ማየት አለብኝ እናትሽንም ልታስተዋውቅኝ ይገባል እንዲሁም ደግሞ አራጣ አበዳሪዎችንም ደግሞ ላገኛቸው እና ላወራቸው ፈልጋለሁ ከዛ ውጭ ግን አምስት ሳንቲም ላግዝሽም ልሰጥሽም አልችልም ኤላም ሊያደርግልሽ አይችልም በማለት እንጥሯን ቁርጥ አርጓታል እና ሽንጧ ወገቧ ተቆርጧል ማለት ነው በ ባርኮት ንግግር ማለት ነው። ባርኮት ጥሩ ንግግር ጥሩ አድርጎላታል። እሷም እንግዲህ ባርኮትን እንደመሰላለ መጠቀም እና መጠቀሚያ እንጂ እውነትም ትክክለኛ ማንነቱን ልፈልግ አደለም። ቤዛ የቀረበችው በውሸት ታክና ነው ወደ እነሱ የቀረበችው ማለት ነው። ሊሊ ባስጠነቀቀችው መሰረት እንግዲህ ባርኮት ቤዛን እናትሽንም ወንድምሽንም እስር ቤት ሂጅ ማየት፣ እናትሽንም ማስተዋወቅ አለብሽ እንዲሁም ደግሞ አራጣ የሚያበድሩሽንም እነሱንም ሰዎች እንግዲህ ማግኘትና ማነጋገር እፈልጋለሁ። ከዛ በኋላ ነው እኔም ሆን ኤላ ልናግዝሽ የምንችለው ብሎ በአራት ነጥብ ዘግቶባታል። ወደ ፍቅር ይሄድና እንግዲህ ያሉትን ሁኔታዎች እንግዲህ ቤዛ እዚህ ቤት ስለመምጣቷ ለእናቴ ለምንድን ነገርሽው? እያለ እጅጉን በጣም እንግዲህ ሲያናዘዛትም ሲያናገራትም ነበር። እባክህን እኔ የተናገርኩት ነገር የለኝም እያለች እንግዲህ የነባርኮትናት እቤት ተከሰታለች። ቤዛን እንግዲህ እያነዘዛትና ቤዛ ፍቅርን እያናዘዛት ባርኮት ባለበት ታይም እባክህን ተወኝ እያለች እንግዲህ ፍቅርም እያናገረችው እንግዲህ ተመልክተናል ማለት ነው። በዛ መሃል ግን ከኋላቸው እናትየዋ ቁማ ፍቅርን እንዴት አድርጎ እንደሚያናዝዛት እና በጥያቄ እንደሚያስጨንቃት እናትየዋ ተመልክታለች ማለት ነው። በስተመጨረሻም ዞር ሲሉ እናትየዋ ከኋላቸው ቆማ ይመለከቷታል። በጣም ደንግጠው ፍቅርም እንግዲህ እናቴ በማለት እንግዲህ በፈገግታ ባርኮትም ደግሞ በድንጋጤ ኮምሸሽ ብሎ እንግዲህ ተመልክተነዋል ማለት ነው። የዛሬ እንግዲህ የክፍል 59 የሰራተኛው አደይ ድራማ እንግዲህ አደይም ወደ ገጠር እናቷ ጋር ሄዳ የእነ ባርኮት የምናት መታ ተመልክተናል ማለት ነው። ዴቭም እንግዲህ እጅጉን በጣም ደስታ ርቆት እንግዲህ አይተናል ማለት ነው። ሊሊና ኤላም እንግዲህ ወደ እነ ባርኮት ቤት እንግዲህ ጉዞ እያደረጉ አዴም በስልክ ደውላ እያወራቻት ኤላም፣ እንግዲህ ገንዘብ የምትፈልጊ ከሆነ ምንም ችግር የለም ብሎሻል እያለች እያበረታታቻት ተመልክተናል ማለት ነው። እናም እንግዲህ የክፍል 59 የአደን ድራማ ማ በዚህ ተጠናቋል። ቀጣዩስ የአደይ ህይወት ምን ይሆን? እነባርኮት ቤትስ እናትየዋ አመታለች፣ ምን ይፈጠር ይሆን? ቤዛን ስታይ እንግዲህ ሁላችሁም ሀሳብ አስተያየታችሁም በኮሜንት አስፍሩልን እላለሁ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። በቀጣይ ክፍል ደግሞ እንግዲህ እስክንገናኝ ድረስ ቸር ሰንብቱ። ለዛሬ የነበረን ቆይታ ይህን ይመስላል። ባይ ባይ።